አደይ ወይንም ደግሞ ሰራተኛዋ በሚል ርዕስ ማለት ነው። ተከታታይ ድራማ ነው ማለት ነው። ድራማው እጅግ በጣም ደስ የሚል ድራማ ነው። እንግዲህ የሚያጠነጥነው ስለ አደይ ነው። አደይ ከነ ማርኮን ወይንም ደግሞ ከነ ፍቅር ቤት ተቀጥራ የምሰራ ነች እና እንዲሁም እንግዲህ ማርኮን በጣም ይወዳታል። እንዲሁም ደግሞ ዴቭ ያው ማለት ዴቭ የማርኮን ጓደኛ ነው። እንግዲህ ከነ ማርኮን ቤት በማረፍ ይገኛል ማለት ነው፣ ከእህቱ ጋር ስለዚህ እንግዲህ ከዚያ በሚያርፍ በሚያልፍበት ሰዓት ግን አደይን እጅግ በጣም ወዷት፣ በስራዋ ወይንም ደግሞ በተግባሯ እጅግ ወዷት አፍቅሯት ይገኛል ማለት ነው። እንዲሁም ማርኮን ደግሞ በጣም ይወዳታል፣ በጣም ያፈቅራታል። ግን ደግሞ ማርኮን ማለት ነው ፍቅሩን ዛሬ እንግዲህ ለመግለጽ ዝግጁ ላይ ነው። በብዙ ነገሮች እሷን ስለሚወዳ ስለሚያፈቅራት ሊነግራት ሲል ብዙ ነገሮች ያቋርጡታል ማለት ነው። ዛሬም እንግዲህ በመጨረሻ የሚያቋርጠው ነገር አይተናል ማለት ነው። መጨረሻው ፓርት ላይ አይታችሁት ከሆነ ማለት ነው፣ ልክ ሊነግራት ሲል ደግሞ የሆነ ሰውዬ መጣ ይመስለኛል። የመጣውም እኔ በነገራች ላይ ድቤ ይመስለኛል፣ አሊያም እንግዲህ የተተናገዱ ባሉ ሰዎች ይመስለኛል። ያው ከመንገር ወደ ሌላ ሀሳቡ ሀሳቡን የቀየረው ማለት ነው። ግን ደግሞ ያገኙ አጋጣሚና ሁኔታ እጅግ በጣም ደስ ይል ነበር። በነገራችን ላይ ዴ ማለት ነው። ዛሬ አብረው ወጥተው ነበረ። ምክንያቱም ከአደይ ጋር እንዲሁም ከአደይ እህት ጋር ደስ የሚል ጊዜም እነሱም አሳልፈው ነበር ማለት ነው። እንግዲህ ከመሄዷ በፊት ያለውን ሁኔታ አይታችኋል። ፍቅር እንግዲህ ያላትን ጥላቻ ላደይ ማለት ነው ያላትን ጥላቻ እያሳየች ትገኛለች። በታታለች በጥፊም በጣም መታታለች ስትቆጣት ነበር። ይህ ደግሞ ከዲብ ጋር ለምን ሄድሽ ለምን ከሱ ጋር ጊዜ ያሳለፍሽ? በማለት ብዙ ነገሮች እያደረሰችባት ትገኛለች ማለት ነው። እንግዲህ አደይ ከዚህ ሁሉ ነገር ተቋቁማ ነው ያለችው። ምክንያቱም አንደኛ ታማሚ እህቷም ከነ ማርኮን ቤት ነው ያለችው። ምክንያቱም በባለፈው እንዳስፈቀደችው ና እህቱን እንዳመጣች ወነሱ ቤት እንዳለች ሁላችን እናውቃለን ማለት ነው። ስለዚህ አኪም ቤቷንም ሁሉ መከታተል የምችለው ከእሷ ጋ ነው። ከእሷ ጋ አርፋ ነው ማለት ነው። በዚህ ደግሞ የባርኮን እናትም ባርኮንም በጣም ደስተኛ ናቸው። ግን ደግሞ ፍቅር ደግሞ በጣም እየጨቀጨቀቻት ትገኛለች። አንቺ ለምንድን ነው ስራሽን የምትሰሪ ለምንድን ነው በማለት ብዙ ነገሮች እያደረገቻት ነው። ከስራ አልፎ ይልቅ ለምን ትወጫለሽ ለምን ትሄጃለሽ? በማለት እንግዲህ አኪም ቤት ራሱ በምትሄድበት ታይም ራሱ በጣም እየጨቀጨቀቻት ነው የምትገኘው ማለት ነው። እንግዲህ ዲብ ራሱ አብሯቸው አኪም ቤት እህቷን ይዞ ሄዶ ነበረ በሄደበት ሰዓት ለምን እሱ አብሮ ሄደ ብላ የሌለ ነገር እንትን ብላለች ማለት ነው። እና ከዲብ ራቂ፣ ምንም ነገር አልፈልግም፣ ከሱ ጋር እንድትሆኝ እኔ በፍጹም አልፈልግም። በቃ እሱ ቢፈልግም አንቺ መራቅ አለብሽ። እንግዲህ እሷ ዲብን ራሱ ራቅ አትለውም። ሁልጊዜ ቁጭቷን የምትወጠው ከአደይ ጋ ነው ማለት ነው። አደይ ደግሞ ስለማትመልስላት፣ ስለማትናገራት ለእሷ ብቻ ነው የምትናገረው ማለት ነው። እና በዛሬው ፓርት ላይ ግን መቼ ነው የምትሄዱት ብሎ እንግዲህ ዲብ ባርኮን እንጠይቆት ነበረ፣ ግን ደግሞ ቤቱ በጣም እንደተመቸው እና በዛ ላይ ደግሞ አደይ እንክብካቤ እያደረገችለት ስለሆነ ምንም ለመሄድ ራሱ ሀሳብ የለኝም እዚሁ መቀመጥ እጅግ በጣም ወድጃለሁ በማለት እንግዲህ ገልጾለታል ማለት ነው። ይሄን ያየ ማርኮን ደግሞ ማለት ነው በጣም ተጠራጥሯል ማለት ነው። ምን ነክቶት ነው? ምን አስቦ ነው? ወይንስ ደግሞ የኔ ልብ እንዳሰበው የእሱ ልብ አደይን ፈልጓል? ወይ በማለት እንግዲህ በመጠርጠር ላይ እሱ ራሱ ይገኛል ማለት ነው። እና ያው ማርኮን ለማንም አላሳወቀም እንግዲህ አደይን እንደሚወዳት እንደሚያፈቅራት በልቡ ብቻ ነው ማለት ነው። ግን ዴብ ግን ማንም ሰው እስከሚያውቅ ድረስ ማለት ፍቅርም ታውቃለች፣ እንደገና እህቱም ታውቃለች ከሚያደርገው ከእንክብካቤ ከምንም ስለሷ ማድነቅ ስለ አደይ ማድነቅም በተለያዩ ነገሮች እንግዲህ ከእሷ ፍቅር እንደያዘው እና ከእሷ ጋር የሆነ ኬዝ እንዳለው እያሳወቀ ይገኛል ማለት ነው። ግን ደግሞ ማርኮን ደግሞ ከዚህ ጋር በጣም እየተጎዳ ነው ማለት ነው። ምክንያቱም በጣም እንደሚወዳት እንደሚያከብራት፣ እንግዲህ ፊትለፊትም ቢናገርም ግን በህትነት ደረጃ በጣም መልካም እንደሆነች ጥሩ እንደሆነች ነው ለሌሎቹ ሲናገርም ሲያወራም የነበረው ማለት ነው። ግን ደግሞ ይህን ራሱ በባለፈው ፓርት ላይ እንደ ህቴ በጣም ነው ምወድሽ በማለት ለምንድን ነው ግን እንደ ህት ያልኳት? በኋላ እንዴት ነው አፈቅርሻለሁ ለምንድን ነው እውነቱን ያልነገርኳት? እያለ እየተበሳጨ ይገኛል ማለት ነው እና የዲብ አቀራረቡ እጅግ በጣም ደስ ስላላለው እንዲሁም ደግሞ ከቤቱም እንግዲህ ከነ ማርኮን ቤት ብ መቆየት እንደሚፈልግ መቀጠል እንደሚፈልግ እንግዲህ የተረዳው ማርኮን ደግሞ ከዚህ በኋላ እንኳን ዝም ማለት አልችልም፣ መናገር መቻል አለብኝ። ስለዚህ አደይን አብረን እንውጣና ስላለው ነገር ሁሉን ነገር ላጫወታት ልንገራት በማለት እንግዲህ አደይ በቃ ልብስሽ ቀይረሽ እስኪ ወጣ እንበል ብሎ አሳምነው እንግዲህ ሁለታቸው አብረው ወጥተዋል ማለት ነው። ግን ደግሞ የአደይ እህት በጣም በሰቀቀል ላይ ነው ያለችው። ምክንያቱም አደይ እየተሰደበች እየተመታች ሁሉን ነገር ችላ ነው ያለችው፣ ከዛ ቤት ማለት ነው። ስለዚህ እንዴት ነው ይህን ሁሉ ነገር ችለሽ የምትቀመጭው? መጨረሻው ምንድን ነው? ለምን እንትናት የሚያለጫት እህቷን እየጨቀጨቀቻት ነው ማለት ነው። ምክንያቱም አደይ ደግሞ አንድ ነገር ለማለፍ መቻል አለብኝ፣ ስለዚህ ለትንሽ ጊዜ መታገስ አለብን። በተለይ ደግሞ ለሚናገሩት ነገርም አንቺ በልብሽ እንትናት ተበዩ፣ ተያቸው። በዛ ላይ ደግሞ ፍቅርና እንዲሁም እህት ናቸው እንጂ ሌሎች እኮ ደግ ናቸው ጥሩ ናቸው በማለት እንዲሁም፣ ሳሎን እነሱ ሳይኖሩ እንደውም ማርኮንና ዳዊ ሳይኖሩ አንቺ እንድትቀመጭ አልፈልግም በማለት እንግዲህ እህቷንም መክራታለች ማለት ነው። እና ይህ ብን እራሱ አደይ የእህቷ መጨናነቅ በጣም ሰላም እየሰጣች አይደለም። ምክንያቱም እህቷ ታማሚ ነች፣ በዚህ ቦታ ሁና ደግሞ ሌሎች ነገሮች ስትሰማ እጅግ የበለጠ ነው የምትጨናነቀው ማለት ነው። እና ግራ ገብቷታል ማለት ነው። እና ብቻ ግን ማርኮን ደግሞ በቃ እዛ ወጥቶ ነበረ ያለውን ነገር ሊነግራት ነው። እንደሚወዳት፣ እንደሚያፈቅራት ከእህትነት አልፎ አልፎ ማለት ነው ለራሱ ለማድረግ የልጆቼ እናት ትወኛለች በማለት እንግዲህ እንደሚያፈቅራት ሊነግራት እንግዲህ ሻይ ቡና እያሉ ሊነግራት ወጥተው ነበረ ማለት ነው። እና እንደሚወዳት ነገራት። እሷም ደግሞ እኔም እኮ በጣም ነው የምወዳቸው። እሱም ትወጂኛለች እንዴ ብሎ በጣም ደስ አለው። አዎ፣ እንደ ወንድምነት በጣም ነው የምወድ አንተ እኮ መልካም ወንድም ነ በማለት ትገልጽለታለች ማለት ነው። እሱ ኮስተር ብሎ በቃ ገራ ተጋባ ለምንድን ነው እንደዚህ የምትይኝ? እኔ በሌላ ነገር ነው ብሎ ሊነግራ ሲል እንግዲህ ማን እንደመጣ ባላቅም እንግዲህ ፓርቱ አቁሟል ማለት ነው። እንዲህ መቶ ይሆን ማን መቶ ነው ወይንስ ደግሞ የሚያስተናግዷቸው ሰዎች ናቸው ወይስ ማን መቶ ነው ያ ነገር የተቋረጠው አሁን ላይ አጋጣሚው በጣም ጥሩ ነበር፣ ለማርኮ ማለት ነው። ከዚህ በኋላ ግን ካልነገራት፣ በዚህ በዚሁ አጋጣሚ ካልነገራት እና ነገሮችን ዝም ብሎ የሚያልፍ ከሆነ እርግጠኛ ነኝ፣ ያው በሌላ ነገሮች እንትን ይባላል ማለት ነው። ምክንያቱም ከዚህ በፊት የጎዳችው ወይንም ደግሞ በፍቅር ምክንያት የተጎዳ ነው። ማርኮን ደግሞ እሱን ልብ ደግሞ ልጠግነው ደግሞ ደስተኛ ህይወት ሆኜ የምኖረው አደይነች። ስለዚህ መንገር አለብኝ ብሎ ቆርጦ ነው የመጣው ማለት ነው። ግን ደግሞ ሁልጊዜ ሊነግራ ሲል እንደሚወዳት እንደሚያፈቅራ ሲል የሆነ ነገር ደግሞ ይገጥመዋል ማለት ነው። እና በዚኛው ፓርት ላይ በቃ እውነቱን ተናግሮ ወይ እሷ መቀበል አለባት አሊያም ደግሞ የሆነ ሀሳብ። በነገራችን ላይ አደይ አሁን ላይ በምንም ታምር የፍቅር ጥያቄ አትቀበልም፣ ምክንያቱም እህቷ ያለችበት ሁኔታ አለ፣ ቤተሰብን የመርዳትም ሀሳብ አላት። ስለዚህ በባለፈው ዴ በመራሶ ሲጠይቃት አሁን ላይ ስለ ፍቅር ምንም አይነት መልስ እንደማትፈልግ ወይንም ደግሞ እንደዚ አይነቱ ህይወት ውስጥ በጣም ብዙ መከራዎች ፈተናዎች አለፍበት ስለወጠው መግባትም መቀጠልም አልፈልግም ብላ ነው የመለሰችለት ማለት ነው። ስለዚህ ለማርኮንም ቢያንስ እንደሚወዳት ሚወዳት እንደሚያፈቅራት ይንገራት እንጂ የእሷ መልስ የሚሆነው በእርግጠኝነት አሁን ላይ ዝግጁ አይደለውም የሚል ነው ማለት ነው። ግን ደግሞ እሱ ማርኮን ማለት ነው እንግዲህ ሀሳቡን ሳይጨርስ እንግዲህ መተው ቁጭ ብለው እንትን ብለውበታል። አይነው እንግዲህ እንጠብቃለን። በነገራችን ላይ የአደይ ወይንም ደግሞ ሰራተኛዋ ክፍል ተከታታዮች አብዛኛውን የሚፈልገው ከማርኮም ጋር እንድትቀጥል ነው፣ አደይ የሚፈልገው ማለት ነው። የሚያስፈራራት ልጅም አለ፣ እንዲሁም ዴብም አለ፣ እንዲሁም ማርኮን አለ ስለዚህ፣ በጣም እንድትቀጥል ወይንም ደግሞ ቀስ ያለምን ስለሆነ ይመስለኛል ብቻ ማርኮን ጋር ብትሆን እጅግ በጣም ደስ ይላል ማለት ነው። ብዙ ኮሜንቶሮችም እንደዚያ ነው የሚሉት። እና ውድ ቤተሰቦቼ በያላችሁበት ሰላማቸው የብዛ ክፍል እንግዲህ አስራ ዘጠኝን ሁላችንም በጉጉት የምንጠብቀው ይሆናል ማለት ነው እንግዲህ